ሰዎች ለምንድን ነው ስልጣን ገንዘብ እውቅናን ሲያገኙ ወደ ወሲብ የሚሄዱት? ስድስት ስልሳ ስድስትስ ከወሲብ ጋር ምን አገናኘው? በተለያዩ ጉዳዮች ተሳስሮ የሚተነተነው ስድስት ስልሳ ስድስት በርካታ አሁንም ድረስ ድብቅ የሆኑ ሴራዎች አሉት። ኢምቦሪንግ ናሪሲዝም፣ አሊያም ደግሞ ከሰይጣን ስር ከሰይጣን ስለመዋረስ የምታውቁት ምንድን ነው በዚህ ናሪሲዝም በተሰኘ ቃል ውስጥ የሚከወኑ ተግባራት ዝነኞችን ጸላልፎ ለእሳቱ ባህር ይማግዳቸዋል በተለያዩ መንገዶች ገዢው የራሱ ሊያደርጋቸው የሚያደርገው ጥርፊያ የብቻ ነው አይባልም የአውሬው ምልክት በቀኝ እጃቸው እና በግንባራቸው ያልታተምባቸው መግዛትና መሸጥ እንዳይችሉ ይደረጋሉ ይኖራቸዋል ግን ደግሞ ሸጠው ለውጠው አይጠቀሙበትም ይሰለባሉ የአውሬው ምልክት የሌላቸው ባላቸው የማይጠቀሙ ሲሆኑ ባለምልክቶቹ ደግሞ በሌላቸው የሚጠቀሙ ይሆናሉ። ናሪሲዝም የሚሰኘው የባህሪ አይነት ሰዎች ሰይጣንን ሲዋረሱ የሚያሳዩት የባህሪ አይነት ነው። እንዲህ አይነት ባህሪ ያላቸውን ሰዎች በእጅጉ ልትጠነቀቁ ይገባል። የግብረ ስጋ ግንኙነት አሊያም ወሲብ በዚያኛው ዓለም እንደ ማነቃቂያ ተደርጎ ለማህበረሰቡ እየተጋተ ነው። ነገሩ ግን ከበስተጀርባው ሌላ ሴራ አለው። በሃይማኖትና በማነቃቃት ሰበብ የአውሬ ምልክት በተግባር በንግግርና በሀሳብ ከሚታሰ ቤተሰበው ፍጥነት በላይ እየተንሰራፋ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ የሆኑ ጥብቅ መረጃዎችን በየጊዜው የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ሆናችሁ እና ፈጣን መረጃዎችም እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ዛሬም ልታውቁት ይገባል ያለውን መረጃ ከጥንቃቄ ጋር ይዘንላችሁ መተናል። አብራችሁን ቆዩ። 666 አለም በተለምዶ ስድስት ስልሳ ስድስት በተለያዩ ባህሎች፣ ሃይማኖቶች እና ቁጥር ጥናት አሊያም ደግሞ ነምበር ሎጂ ልዩ ትርጓሚዎች አሉት። ከታዋቂ ትርጓሚዎቹ መካከልም አንደኛ በክርስትና አሊያም በመጽሐፍ ቅዱስ በዮሐንስ ራይ ላይ ምዕራፍ 13 ቁጥር 18 እንደ የእንስሳቱ ቁጥርም ይጠቀሳል። ይህ ብዙ ጊዜ ከዲያቢሎስ ከአንጸባራቂው ኃይሉ ወይም ደግሞ ፍጥረታዊ መንግስት ጋርም ይተሳሰራል። አንዳንድ ትርጓሚዎች እንደሚያመላክቱትም የቁጥር በሮሚው ንጉስ ኔሮን ስም የተመሰረተ ምልክት እንደ እንደሆነም ይነገራል። ሁለተኛው በቁጥር ጥናት አሊያም ደግሞ ነምበሮሎጂ 666 ብዙን ጊዜ ከሚታዩ ቁጥሮች ሶስት፣ ስድስት እና ዘጠኝ ጋር የተያያዘ ነው። በተለይም ቁጥሩ ስድስት ብዙ ጊዜ ከሰብአዊነት ከቤተሰብና ከመርዳት ጋር ይዛመታል። ግን 666 ይህን ባህሪ በከፍተኛ ሁኔታ ሊያጎላም ይችላል። አንዳንድ እምነቶች እንደሚሉትም 666 ሚዛናዊነት ወይም ደግሞ አንዳንድ እምነቶች እንደሚሉትም 666 ሚዛናዊነት ወይም ደግሞ በሰው ልጅና ግንባር መካከል ያለውን ግንኙነት ሊያሳይ ይችላል። ሶስተኛው በሌሎች ባህሎች፣ በቻይና ባህል ቁጥር በቻይንኛ ሊዩ ጋር ተመሳሳይ ድምፅ አለው። መልሰጥ ወይም ደግሞ መራብ ማለት ነው። ስለዚህ ስድስት ስልሳ ስድስት እንደ ተከታይ ጥሩ ነገሮች ሊታሰብ ይችላል። በፖፕ ባህል፣ በፊልሞች በሙዚቃ ወይም ደግሞ በጽሑፍ ውስጥ ስድስት ስልሳ ስድስት ብዙውን ጊዜ ከጥቁር ኃይል ከስተት ወይም ደግሞ ከአስፈሪ ነገሮች ጋር ይበልጥ ይዛመታል። አራተኛ በሂሳብና ሳይንስ ስድስት ስልሳ ስድስት የመጀመሪያዎቹ ስድስት የተፈጥሮ ቁጥሮች ድምር ነው ተብሎም ይነገራል። አንድ ሲደመር ሁለት ሲደመር ሶስት እያለ ሲደመር ስልሳ ስድስት ብሎ መጨረሻው ውጤቱ ስድስት ስልሳ ስድስት እንደሚመጣ በሂሳብና ሳይንስም ይነገርለታል። እንዲሁም የሮማይስጥ ቁጥር ስርዓት ዲሲ ኤሌክስ ቪአይ ውስጥም ሁሉም ቁጥሮ ቁጥሮች ከ1 እስከ 500 d500 c100 l50 x10 v5 አይ ደግሞ 1 በዚህ ቅደም ተከተልም 666 ይመጣል ተብሎም በሳይንስና በሂሳብ ይነገራል። 666 በአብዛኛው ከመጽሐፍ ቅዱስ ትርጓሜ የተነሳ ፍጥረታዊ ቁጥር ተደርጎም ይነገራል። ነገር ግን በሌሎች ባህሎች ውስጥም የተለያዩ አውንታዊም አሉታዊም የሆኑ አስቴቶችም ይሰጡበታል። ነገር ግን ከዚህ ቁጥር ጀርባ በርካታ አሁንም ድረስ ድብቅ የሆኑ ሴራዎች እንዳሉም ይነገራል። ከነዚህ ውስጥም ከወሲብ ጋር የተገናኘው ጉዳይ ነው፤ ከሰይጣን መዋረስ አሊያም ደግሞ ኤምበሪንግ ናሪሲዝም። ሰዎች ለምንድን ነው ስልጣን፣ ገንዘብ፣ እውቅና ሲያገኙ ወደ ወሲብ የሚሄዱት? የአውሬው ምልክት 666 ሲተነተን በርካታ ጉዶችን ያስደምጠናል። የአውሬው ምልክት በቀኝ እጃቸውና በግንባራቸው ያልታተመባቸው መግዛትና መሸጥ እንዳይችሉ ይደረጋሉ። ይኖራቸዋል ግን ደግሞ ሸጠው ለውጠው አይጠቀሙበትም፣ ይሰለባሉ። የአውሬው ምልክት የሌላቸው ባላቸው የማይጠቀሙ ሲሆኑ ባለምልክቶቹ ደግሞ በሌላቸው የሚጠቀሙም ይሆናሉ። ነገሩ ትንሽ ውስብስብ ነው። ናሪሲዝም የሚሰኘው የባህሪ አይነት ሰዎች ሰይጣንን ሲዋረሱ የሚያሳዩት ባህሪ እንደሆነ ይነገራል። ይህ ባህሪ ያላቸው ሰዎችም የሌሎችን ስኬት የማይፈልጉ የሌሎችን ጓደኞች ሳይቀርም የሚሰርቁ ቤተሰቦችን በራሳቸው ላይ እንዲነሱ የሚያደርጉ ትኩረት የተራቡ የሌሎችን ስብና ሸርሽረው የራሳቸውን የሚገነቡ፣ በተወሳሰቡ የአእምሮ መቆጣጠሪያ አሊያም ደግሞ ማይንድ ኮንትሮል ወይም መተት ዘዴዎች የበላይነትን ለመቆጣጠር የሚተጉ፣ እጅግ ራስ ወዳድ፣ ለሌሎች ችግር ስሜት የሌላቸው፣ ለስኬታቸው ሲሉ የትኛውንም ጉዳት በሌሎች ላይ ከማድረስ የማይመለሱ፣ ራሳቸውን ከፍ ከፍ የሚያደርጉ፣ የኃይል የውበት እናም የስኬት ጉዳይ ዘወትር የሚያሳስባቸው፣ የፖለቲካ ዝንባሌ ያላቸው ማስተባባራቸው የታወቁ ግለሰቦች ሲሆኑ ይህም ባህሪያቸው ግን ስኬታማ እንዲሆኑ ያስችላቸዋል። ናሪሲዝም ወደ መሪነትና ተጠቃሚነት የሚመጡ ሰዎች የሚላበሱት ባህሪ ሲሆን በየትኛውም ዘርፍ ዋናና መሪ የሆኑ ግለሰቦች የሰይጣን ማህበር አባል ናቸው የሚባለውም በዚሁ ምክንያት ነው። ሳጥናኤል የመላእክት አለቃ ነበር። ከኒ በላይ ማንም የለም ብሎ ካደ፣ እናም ወደቀም። ራስን ከፍ ከፍ ማድረግ የየትኛውም መሪ ነኝ ባይ ችግር እንደሆነችም ይነገራል። የህይወት ስኬታማነትና ጥቅሙ በየዘርፉ መሪሞን ላይ ነው ተብሎም ይታሰባል። ሆኖም የመሪነትና የተጠቃሚነት ከፍታም ሆነ የውድቀት ቁልቁለት የያዙትና የታወቁ የሰይጣን ማህበሮች እጣ ፈንታም ናቸው። ሳጥናይል እንደ ልውል እሆናለሁ ከፍ ከፍ ላለው ብሎ ወደቀ። አባላቱም ከፍ ከፍ ይላሉ፣ ይሳካላቸዋል፣ ይጠቀማሉ። ግን ደግሞ ኋላ ላይ ወደ አዘግቶም ይወድቃሉ። የታወቀ ማህበረሰብ ጫፍ ላይ መውጣትና ሰይጣንን ከገቢ ይቆጥረዋል። ይህ አላዋቂነት ነው። ግን መሆን ያለበት ማዕከለኛውና ጤናማው ነው። ከዚህም ነው ጫፍ ላይ የደረሱት ጤናቸው የታወቀም የሚሆነው። በእውቀት ጫፍ ላይ የደረሰው ፓራላይዝድ ሲሆንም እናያለን፣ ወይም ደግሞ ሲያብድ፣ አሊያም ደግሞ ራሱን ሲያጠፋ፣ የሀብት ጫፍ ላይ የደረሰው የደዌ መሰብሰቢያ ሲሆን፣ ስኬታማና መሪ የምንለው የባህሪ መቃወስ ናሪሲዝም ሲገጥመውም ሳቢሆኑ ቆንጆዎች ቆንጆች የሚገፋ ሰብናን ሲላበሱ የምናየው ነው። ዘመናችን ስኬትን ከክፋት ጋር እንዳያያዘው እንመለከታለን። መልካም ሰው ሲሳካለት አይታይም። የመልካም ሰው ቦታ ከፍታና ዝቅታ ሳይሆን መካከል ላይ መሆን ነው። መነሳትና መውደቅ፣ ስኬትና ውድቀት የሰይጣን ማህበር አባላት ቦታ ነው። የሰይጣን ማህበር አባላት እንደሚሳካላቸው ግን ደግሞ በመጨረሻ እንደሚወድቁም ያውቁታል። ቢሆንም ለጊዜያዊነትም ቢሆን ከፍ ብለው ለመታየት ሲሉ ከሰይጣን ይላበሳሉ፣ ይዋረሳሉ። ደይ ኤምቦሪ ደ ናሪሲዝም ፐርሶናሊቲ። ናሪሲዝም በመጨረሻው ዘመን ሰዎች የሚቀበሉት የስኬት ውድቀት ስብና ነው። ውዳቂ ሰዎች ከመሬት ተነስተው ከፍ ከፍ ይላሉ ሉ እናም በመጨረሻ ወደ ሲውል አዘግትም ይወድቃሉ። ውድቀታቸው የከፍታቸውን ያክል ይሆናል። የገዙትን ያክል ይገዛሉ። በርካታ የስነ ሕይወትና ማህበራዊ ሳይንስ ጥናቶች የወሲብ ኃይልን አለማፈን ከስኬት ጋር እንደሚተሳሰር እያመላከቱ ነው። ወሲብ የበሽታ መከላከል አቅምን ይጨምራል፣ ውጥረትን ይቀንሳል፣ አእምሮን ያነቃቃል፣ እድሜን ያራዝማል፣ ሰውነትን ያደሳል፣ እንቅልፍ በደንብ እንዲወስደንና ተነቃቅተን እንድንነሳ ያደርጋል እኝን የወሲብ ውጤቶች በስራችን ስኬታማ እንድንሆን ያደርጉናልና ወሲብ ባታደርጉ እንኳን ስለ ወሲብ አስቦ ፖርን ተመልከቱ፣ የብልግና ወሬ አውሩ እያሉ ነው የስኬት አማካሪዎች። የተገላለጡ አስተናጋጆች አነቃቂና ለስኬት የሚያበቁ ናቸው ተብሎም ታምኖበታል። አሻሻጮች የወሲብ ፍንጮችን የሚሰጡና የሚያነቃቁ እንዲሆኑም እየተደረገ ነው። በየሄድክበት የንግድ ቦታ የወሲብ መነቃቃት ምርቃት አሊያም ቦነስ እየተሰጠ ነው። ምልክቱ ከገባ ገባ ካልገባ ትፈዛለህ፣ አትነቃቃም፣ አይሳካልህም። እናም ዝሙት የስኬታማነት ቁልፍ ነው እያሉ ነው። ሳይንቲስቶችም መሪነት አልያም ስኬት እናም ዝሙት ከጥንት ጀምሮ የተሳሰሩ እንደሆኑ የታወቀ ነው። ወደ መሪነትና ስኬት የሚጠግሶች በተለየ ሁኔታ ሴሰኛ መሆናቸው የታወቀ ነገር ነው። ዝሙት ከራስ ወዳድነት አልያም ናሪሲዝም ጋርም በእጅጉ የተቆራኘ ነው። ለወሲብ በማጥመድ እና ወሲብን ለማነሳሳት ስንፈልግ ስለ ራሳችን ከፍ ከፍ ያሉ ነገሮችን እናወራለን። ይህ ጅንጀናና ጉራ የሚባለው ነው። ራስን ከፍ ከፍ ማድረግ ወሲብን ያስገኛል። ናሪሲስቶች በጉራ ተጠምደው የሚቀሩት ምናልባትም ወሲብ ለማግኘት በጀመሩት ራስን ከፍ ከፍ የማድረግ አባዜ ተጠምደው ሊሆን ይችላል ተብሎም ይታሰባል። ወሲብ የሚፈልግ ሰው ራሱን ይጠብቃል። በጉርምስና ጊዜ እንደሚጀምረው ራሱን ከፍ ከፍም ያደርጋል። ናሪሲስትም ይሆናል። ይሳካለታል። እናም በስተመጨረሻ ወደ ሲወልም ይጣላል። አውሬው የተባለው ይህ ልቅ ወሲብ ፍላጎት ነው። በየሄድክበት የግንኙነትና የልውውጥ ንግድ ቦታ ላይ፣ በዚህም የዝሙት ግብዣ ቦነስ ከተስማማና ከተግባባክ፣ ትነቃቃለህ፣ ትመራለህ፣ ትጠቀማለህ፣ ያልፍልሃልም ይሳካልሃልም። የአውሬው የስሙ ቁጥር 666 ነው ተብሏል። 666 በግሪክ ሲጻፍ ኤክስም ይሆናል ገልብጠን ስናነበው ሴክስ የሚል ሲሆን፣ ሴክስ እና ሴክስ የሚሉትን የእንግሊዝኛ ቃላት መመሳሰልም ማየት ይቻላል። በጂያሜትሪያ፣ አሊያም ደግሞ በሚስጢራዊ የቁጥር ሳይንስ 6 ቁጥር ያለመሟላት ማጥፋት አሊያም ደግሞ ኢምፐርፌክሽን እናም የድክመት ቁጥር ነው። የሰው ድክመቱ ወሲበኝነቱ ነው። ስድስት የወሲብ ቁጥር ነው። መጽሐፉም በግልጽ መናገር ያልፈለገው ጉዳዩ ብልግና ስለሆነ ነው ማለትም እንችላለን። የሚሉ በርካታ ጥናቶችም ይደመጣሉ። ውድ ተመልካቾቻችን፣ እናንተ ከዚህ ጋር በተያዘ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልን። በቀጣይ እስክንገናኝ ድረስ መልካም ቆይታ።